የት ነበርሽ? የት ገብታሽ ነበር? የት ነበርሽ? እስካሁን የት ነበርሽ? ታዲያ ደውለሽ አትነግሪኝም? እንደ አትፈልጊኝ ብለሽ እንደዚህ ትጨናነቃለች። አትይኝም? እኔ ዙሮብኝ እኔ ደስት ነው ከቤት ወጣው እንደዚህ ምንላሽ ተጣፈለ ሌላ ጊዜ ምናምን ገበያ ስቴጅ ነበረ ሰርፕራይዝ ማረጋሽ ሰው ጋር ዘመድ ጥየቃ ምናምን ስቴጅ አይደለ አጋዥ ትላለሽ እኛ ሂክማ ስላለሽ ካዳሜ ነች እሷ ስላለች ከቤት አልወጣም አልንቀሳቀስም ስትይ፣ ከዛ የነበረኝ ሰበብ ይሄ ነበረ፣ እና የተጠቀምኩት አንቺን ለማስደሰት ያደረኩ ቤትሽ ናትሽ ነው ትንገላች ነበር። ዞረብ እሺ አሁን አይንሽና ስርሽና ትልቅ ሰርፕራይዝ አለሽ ነው። በጣም የምትፈልጊው እኔ እንኳን አንቺ ተገኘሽ፣ አንቺ ጠፍተሻል። እየተጨናነቀ ሌላዊ ቅር መገኘትሽ ለእኔ ትልቅ እንትን ስጦታ፣ አይ ነው እሱ ነው ሰርፕራይዝ እያለች ነው እናቴና ቤተሰብ እናቴን አሁን እንደዚህ አስራትና ሰርፕራይዝ እናረጋታለን ማለት ነው። ስላስቀየምኩሽ ነው ያለ ብድግ አና አስቀይመሽኝ አታውቂም። የቀን እንትን ነው ጎደሎ ጎደሎ ነው። አንዴ አንዴ ቀን ምን አስቀይ አስቀይመሽ አታውቂም። እሺ አጂኛ እሺ አስኩሽ ምድና የተከበራችሁ የማማ ጨቤ ቤተሰቦች እንዴት ናችሁ? ደና ናቸው አላችሁልኝ። እንግዲህ ባለፈው እናቴ ከቤት አባራኛለች ብዬ የሰራሁላችሁ ቪዲዮ አንዳንዶቻችሁ አዝናችኋል፣ አንዳንዶቻችሁ ተሳድባችኋል። ምንም ማለት አይደለም። የመጣውን ሁሉ የመቀበል አቅም አለኝ። ለምን የሚዲያ ሰው እስከሆንኩኝ ድረስ ሁሉም ይውደደኝ፣ ሁሉም ሀሳቤን ይቀበል ማለት ዘበት ነው። የሚወዳለ የሚጠላለ፣ ሀሳብን የሚቀበላለ ማይቀበላለ ደግሞ ምመሰላችሁ አዎ፣ በጀሙ ምክንያት ምናምን እናቴን አስቀይመታለሁ። ያለሁትኝ ወላሂ ው እንደምታዩት ገጠር አካባቢ ነው ሰፈር አይደለም ያለሁትኝ ማለት ነው። እና ያለሁትኝ ደግሞ አክስቴ ቤት ነው ማለት ነው። ሶ አሁን ምንድነው የወጣሁትኝ ከእናቴ ቤት ዋነኛው እኔ እናቴ ለምን ተቆጣችኝ ብዬ አይደለም ግን እናቴን ሰፕራይዝ ላደርጋት አልመች አለችኝ ማለት ነው ቤት ለቅቄ አልወጣም አለችኝ እና ግዴታ ደግሞ እኔ ከቤት እንደዛ አለቃቅሼ ምናምን መውጣት ስለነበረብኝ ወጣሁኝ ስወጣ እሷ ፍለጋ እኔን ስለምትወጣ በዛ አጋጣሚ ደግሞ እኔ ከሰዎች ጋር ተባብሬ ያሰብኩትን ነገር ማሳካት ስላለብኝና እና ለደስታዋ ነው ለምትፈልገው ነገር ነው ይህንን ሁሉ ያደረግኩት ማለት ነው። ግን እኔ ሚኪላ ዝኝ ያለው ለምን እናቴን እያስለቀሰ ምናምን ቪዲዮ ላይ እያለቀሰች ምናምን ቀርጾ ሚዲያ ላይ ሲያቀርባት እኔ ተሰማኝ። ና ቪዲዮን ሁላ እኔ ጋር የነበረውን እናቴን አስከፋትኝ እንዲህ ብዬ ቶሎ ብዬ ነው ያጠፋውትኝ ማለት ነው። እና በቃ እና አሁን ያለትኝ አክስቴ ጋር ነው አክስቴ ልጥራላችሁ። ናይስኪ አላስገባታለኝ። ለእናቴ እንዳትነገር። ነይማ ነገራ ካሜራ ላይ አያስገባሽም፣ ግን እናቴን እኔ ተደብቄ ነው የመጣሁት። ታውቂያለሽ አደለ እኮ። ለምን ተጣላችሁ እኮ አደለም። እኔ አሁን እንደተጣላን ምናምን ምናምን አድርጌ ነው የወጣሁት። ለምን እኔ እሷን ለማስደሰት ሰርፕራይዝ ለማድረግ የሆነ የማስተካክለው ነገር ነበር እና የትም ቦታ አልሄድም አለች። ገበያም ያው ህክማናት መሰራላት ሰራተኛ እንዳላት ታውቂያለሽ አደለ እኮ። ለዛ አሁን ቤት ለቅቄ አልወጣም ስላለች እሷ ደግሞ ግዴታ እኔን ፍለጋ እንድትወጣ ብዬ ወደ አንቺ ጋር መጣሁኝና ሰነበትኩኝ አሁን ልጆችን ልክ ያለውኝ እሷ ጋ እሷ ጋ ናት ብለው አንቺ ጋር ማለት ነው እንዲጦቀሟል እዚህ መጥታ እንድትፈልግ ልክ ያለው እኔ ልጆችን ገባሽ። ለዛ አሁን መምጣቱ አይቀርም ግን ከመጣች በኋላ አንቺ እኔ ሄዳለውኝ ደግሞ ወደ ቤት እሷን እዚህ አንድ አራት ቀን ምናምን ትይዥልኛለሽ መሰራው ነገር ትንሽ ከባድ ነገር ስለሆነ ቀን ይፈጃል ማለት ነው። ለማስደሰት ነው እሱ። ረጠላት አያ ነዋ ሚስጥሽ፣ ጡቷን ይስጥሽ። እየደከምሽ ነው፣ ሰው እያረግሻት ነው። ሰው ሁኝ፣ አሜን። ከአንቺ ከደረሰች እሷ ሰው ሁናለች። ሰው ሁኝ፣ እንጀራሽን ከፍ ይበል። አሜን። እድሜና ጤና ይስጥሽ። እኛንም ሰው አረግሽን። አሜን። የበለጠው ሲያርግሽ፣ ድሀዎችን እየረዳሽ ነው፣ ጎረቤቷን እየረዳሽ ነው። አትከፋለ እና እሱ የእሱ ፍቃድ ከሆነ አላህ ካለ የበለጠው እናትሽን በፎቅ እንደምታስቀምጫት፣ አላ ያርግልኝ። ትመጣለች። አንቺ አንድ አራት ቀን ራስሽ ጋር እፍን አድርገሽ ትይዥልኛለች። ስደውልልሽ ትልኪያታለሽ ላይ አንቺ ሳስታውስሽ በቀልቤ ወላ ናይ ምጣብ ላይ በበትሽ ምጣ አሁን ላክስቴ አንድ አራት ቀን ያዥል ምናምን ነገር ስላልኳት፣ ይይዛታለች። እኛ ደግሞ ወደ ቤት እንሄዳለን ማለት ነው። በቃ አድራ ስላልኳት አትለቃትም። ወደ ቤት እንሄድ ቤት እንገናኝ ቤተሰብ እና ቤተሰብ ካክስቴ ቤት ወደ ቤት መጥቻ ያለውኝ ያው እዚች ጋ ያለ አግባብ ቦታ የተተከለች ወይም የቆመች እንትን ጎጆ ቤት አለ። ሽንት ቤቱ ነው እንደምታዩት ነው። ሲቀጥል ደግሞ እዩት እንዳለ ማለት ነው። ጫካ ነው ማለት ብል ማጋነን አይሆንብኝም። ያው አናጺው መጥቷል። ከዛን ድንበራችን ተለክቶ ሲባጎ ተወጥሮ እንደዚህ ችካል ተመቷል ማለት ነው። እና እናላችሁ አሁን ያው የመጀመሪያው አጥር ይሄንን ይመስላል ማለት ነው። ከዛን ደግሞ እኔ ማድረግ የነበረብኝ ምንድን ነው? ልብሴን ቀያየርኩኝና እንጨት ገዝቼ ይሄ ሰላሳ አምስት ፍሬ እንጨት፣ ከዛን ደግሞ ይሄ ሀያ ዘጠኝ እንጨት ማለት አግዳሚ እና እንትን የሚባል ነገር አለ ቋሚ። ከዛ ንላችሁ ቆርቆሮ ምናምን ደግሞ ለመግዛት ወደ ወሊሶ መሄድ ነበረብኝ ግዴታ። እና ቆርቆሮ ያውላችሁ አስመርጬ አንድ ቆርቆሮ ዋጋው ሰባት መቶ ብር ሂሳብ ማለት ነው። ሁለተኛው አንደኛው ደግሞ ስምንት መቶ ብር ነው። የአጥር ቆርቆሮ ገበያ ላይ የለም ተብሏል። ከዛን ደግሞ ሚስማሮችን ገዛሁኝ ማለት ነው ሁለት ካርቶን ባለ ባርሜጣው ዘጠኝ ቁጥር ደግሞ እና አስር ቁጥር እንደዛ ምናምን ነገር ገዛዝቼ ባጃጅ ቺን። ከፈለጋችሁ ባጃጅ እኛ እጃችን ላይ ያለ፣ ዜሮ ዘጠኝ ስልሳ ዘጠኝ ሰባ ስምንት ዜሮ ዜሮ አስራ አምስት ደውሉ። የፈለጋችሁበት ቦታ የቢሮ እቃ፣ የተለያየ ቦታ እቃ፣ ከቤት ቤት ስትቀየሩ ምናምን ያደርስላችኋል። ወሊሶ ያላችሁ ወደ ጉሩራ ያላችሁ ማለት ነው። ከዛን ልብሴ ለበስኩኝ፣ አናጺዎችም ስራቸውን ጀመሩ። እኔ ደግሞ የመጀመሪያውን አጥር ማፍረሴን ቀጠልኩኝ ማለት ነው። እንዶችዬ ያው እንዳልኳችሁ እኔ ከቤት ወጥቼ ያለውኝ በሚለው እናቴ ወደ አክስቴ ጋር እንድትሄድ አደረግንና ከዛን እኔ ደግሞ ከአክስቴ ቤት ወደዚህ መጥቼ እንደዚህ ስራዬን ጀመርኩኝ ማለት ነው። ዶችዬ የሁላችሁ ቋሚዎችም አግድሞቹም አልቀው ቆርቆሮ መመታት ተጀመረ ማለት ነው ውዶችዬ። እና እጅ ጎጆ ቤትንም እናፈርሳታለን። ይህ መሀል መሀል ላይ ያለው አጥር ምናምን እንዳለ የሚፈርስ ነው። ይህ ደግሞ ያልቆመ በዛ በኩል ያለ ግድግዳ ነው እና ዝጅግ አሁን እንደዚህ እየሰራሩ ነው። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ስለምታበረታቱኝ ሁሉ ነገር ከልብ አመሰግናለውኝ። ያዘናችሁብኝ እንዳለ ደግሞ በጣም ይቅርታ ማለት ነው። ይህንን ግቢ ለማጠር የጨረስኩት ብር ሰባ አምስት ሺህ ብር ነው። ሰባ አምስት ሺህ ብር የእጅ ማለት ነው እሱንም አካቶ እና ቆርቆሮ በጣም ተወዷል። ሚስማር ተወዷል። እንጨት ተወዷል። ልጄ ደግሞ ምን እንደምትል ስሙልኝ። የጨረሱ ነው፣ ገጠር አስገባሽ፣ እናመሰግናለሁ እያልሽ ነው

እና ውሹም እንደዚህ የራሷን ቋንቋ ፈጥራለች። እናላችሁ ከዛን ደግሞ አላግባብ የበቀሉትን ያልሆነ ቦታ የበቀሉትን እንደዚህ እየመነጠርኩኝ ነው። አጠቃላይ በዚህ በኩል እንደዚህ መጥተዋል። ሲቀጥል ልብስ የለመን ቀየር ያለውኝ እንደምታዩት በአንድ ቀን የሚያልቅ ነገር አይደለም። አጠቃላይ አራት ቀን ነው ምናምን የፈጀባቸው ከዛን በሩ እንደዚህ አስፍተነዋል። ከዛ እንላችሁ ሂክማዛች ጋር ቡና እያፈላችሁ ነበረ። በረንዳ ላይ ደግሞ እንደዚህ ያሰርኩት የረመዳን ዲኮር ነበረ። እኛም ቀንቀን ምናምን እዛ ጋ ወተን እንቀምጥን ነበረ ነገር ግን ለግቢው ውበት ሲባል ግዴታ መነሳት ስላለበት እና እነሱን እንደዚህ እያነሳሳውኝ ነው ውዶች። በመጋዝ ምናምን እየቆራረትኩኝ መጨረሻ ላይ ደግሞ ይህንን መስለዋል ማለት ነው። ዶች እስቲ ከመጀመሪያ ከአሁን እናንተም ኮመንት ላይ አስቀምጡልኝ። ከዛን ደግሞ ኑ ተከተሉኝ። አሁን ምን እናደርጋለን? ግቢ ላይ ያሉትን እቃዎችን እንደዚህ እናነሳሳና እንዲህ ጥርቅ ጥርቅ፣ ጽድት ጽድት እናደርጋችኋለን ማለት ነው። ይሄ እንዳለ ለእናቴ ነው ማለት ነው። እናቲ እንዲከፋት አልፈልግም። ደስ እንዲላት ነው ምፈልገው ነገሮች እንዳለ በቃ በእንደዚህን አይነት ደስታዎች ምናምን ነገር እንድትረሳቸው ፈልጋለሁ። ጎጆ ቤቷንም ያው ዝች ጋ ማፈረስኳትኝ እና ከዛን እንደዚህ ጸት ማለት ነው። እንደምታዩት ከመጀመሪያ ከአሁኑ ቆሻሻ ደግሞ ያው መጣያ በጣም ሩቅ ቦታ ስለሆነ ዝችጋ እሳት ሎከስኩበት ማለት ነው። አጠቃላይ ግቢው ይሄንን ይመስላል። ግቢያችን ራሱ በራሱ ሰፋ እናቴን ያስለቀስኩበት እንትን ለምንድን ነው ስራ ውጤቱ ይህንን ይመስላል። በነገራችን ላይ የው ሂክማ ራሱ ከሰራም በኋላ ልብስ እያጠበች ነው። የእናቴ የቆሸሹ ልብሶችን ውላ አጥባ የውላችሁ አዲሱ ቆርቆሮ ላይ የእናቴ ቤት ግቢ ላይ አሰጣችሁ ማለት ነው። እና በሩን ደግሞ አላሳየኋችሁም ነበረ። በሩ ራሱ ይኸው እንደዚህ ተሰርቷል። አጽድተናል። ግቢው ይህንን ይመስላል። በስተመጨረሻ ለአክስቴ ደሞ ደውዬ እናቴን ላኪያት ምናምን ብያ እናቴ እየመጣች ነው ማለት ነው። ካሜራማን ተደብቀ እናቴን መንገድ ላይ ትቀርጽልኛለ ሲቀጥል ደግሞ ሰርፕራይዟ ምናምን ማለት ስትወጣ፣ ከዚህ ቤት የአጥር አጥሩ የእንጨት ነበረ እና አሁን የቆርቆሮ ሆኗል። ቤቱ ይጠፋታል። ታገኘዋለች። ዝም ብላ ዘው ብላ ትገባለች። ምን ይመስላል ሪያክሽኑ ምናምን ነገር አብረን የምናየው ይሆናል። ውጭ እንጠብቃታ። እና ጊቢው ያው በሮ ይሄ ነው። እንሻላ ባጃጅ እንገዛለሁ ብዬ የባጃጅ መግቢያ ነው ያደረግኩላትኝ። እና ያው እንደምታት እና ባሌም የቤት መኪና ይኖረዋል እንሻላ፣ እኔም ይኖረኛል እና በቃ የዛ ነገር ምቹ እንዲሆን ብዬ ሰፋ አድርገዋለሁ። አካባቢው ምናምን መጽዳት አለበት ግን አሁን ስለደከመን ለዛ ነው እና የእናቴ ተደብቀ ምናምን ትወስድልኛል። እናቴን እሺ በኋላ እንገናኝ ስትመጣ ማለት ነው። ወዶች አብራችሁ ሆኖ ነው ላይክ ሼር ሰብስክራይብ አድርጎ። ሲቀጥል ደግሞ ላዘናችሁብኝ እንዳለ በቃ ለዚህ ነበረ እሷ ከቤት እንድትወጣልኝ ና እሷን ሰርፕራይዝ ማድረግ ስለነበረ ነው። እና ለዚህ ነው እንደዛ ምናምን ነገር አለቃቅሺ እንደዚህ ምናምን የተፈጣጠረው ማለት ነው። እና እንጂ እኔ እናቴ ደበድበኝ መብቷ ነው፣ ብትገነጣጥለኝ በጥርሷ መብቷ ነው፣ ሁሉ ነገር መብቷ ነው። እኔ የፈለገች ነገር ማድረግና ውጪ ያለችኝ አባረረችኝ፣ ምናምን እንዳለ አይደለም በቃ ለዚህ ነበረ ማለት ነው። ሁላችንም ይቅርታ፣ በጣም በጣም በጣም ይቅርታ። ይህን ቪዲዮ ደግሞ ህዝብ ጋር እንዲደርስልኝ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለኝ። በኋላ እንገናኛለን። እየመጣችሁ ነው። ቀስ ብለው ሰዳትማ፣ ቀስ ብለው ሰዳት እኔ ቤተሰቢያዊ እንደምታዩት ግራ ገብቷታል፣ ግራ ገብቷታል። እና ገና እየፈለገች ነው ማለት ነው። ቤቱ እንትን እያይ ወይ ቢቻዋኑ ላይ እያወራችን የእኔ እናት እዛ ጋር ሄዳ ቁጭ አለች ማለት ነው። ቤተሰብ እና ምን ይሻላል ቁጭ ብላለች። ስማማ ቁጭ አለች ይሆን ቁጭ አለች እኮ እንሂድ፣ አብረን አብረን እንሂድባት፣ እንሂድባት ቤቷ ወጣሁ፣ እዚህ እንሂድ። በጀርባ ላይ ያገኛት ይሁሉ ግን እሷን ለማስደስ ናት የኔ እናት በጣም ነው የተጫወት ጉባት። ወላሂ አላህ ከቀልቧ ይጠብቀኝ። ነገር ግን እሷን ለማስደሰት ስለሆነ ችግር የለውም። ስሚ፣ የት ወጣሽ? የት ነበርሽ? የት ገብተሽ ነበር? የት ነበርሽ? እስካሁን የት ነበርሽ ታዲያ ደውለሽ ውለሻት አትነግሪኝም፣ እንደ አትፈልጊኝ ብለሽ እንደዚህ ትጨናነቃለች። አትይኝም፣ እኔ ዙሮብኝ ነው ቁጭ አልኩት። አሁን ደህና ነሽ አለሽ? እኔ እኔ ግን አንቺን ለማስደሰት ነው ከቤት የወጣሁት። ሌላ ጊዜ ምናምን ገበያ ስቴጅ ነበረ፣ ሰርፕራይዝ ማረጊሽ ሰው ጋር ዘመድ ጥየቃ ምናምን ስቴጅ አይደለ። አሁን ግን ሰጋጅ ስላለሽ ሂክማም ስላለች ቀዳሜ ነች እሷ ስላለች ከቤት አልወጣም አልንቀሳቀስም ስትይኝ፣ ከዛ የነበረኝ ሰበብ ይሄ ነበረ እና የተጠቀምኩት አንቺን ለማስደሰት ያደረግኩት ቤት ሽናቶች ነው ስትንገላች ነበር እ አሁን አይንሽና ስርሽና ትልቅ ሰርፕራይዝ አለሽ ነው በጣም የምትፈልጊው። እኔ እንኳን አንቺ ተገኘሽ፣ እኔ አንቺ ጠፍተሻል እየተጨናነኩ፣ ሌላው ይቅር ይቅር ሌላ፣ አንቺ መገኘትሽ ለእኔ ትልቅ እንትን ስጦታ አይ፣ ነው እሱ ነው ሰርፕራይዝ። እያለች ነው እናቴና ቤተሰብ እናቴን አሁን እንደዚህ አስራትና ሰርፕራይዝ እናረጋታለን ማለት ነው። ስላስቀየምኩሽ እና ብድግ እኔ አስቀይመሽኝ አታውቂም። የቀን እንትን ነው ጎደሎ ጎደሎ እና እንደ ቀንም እኔ አስቀይመሽ አታውቂም። እሺ፣ ጠፋ፣ እሺ ያስኩሽ እና እንሄዳለን ቤትሽ። ጠፋሽ፣ ጠፋብኝ፣ ዞረብኝ፣ ሰራ የሚሉት ነገር አለ። ሳር ረግጠሽ ነው እንደምናጣለ። እሺ ቤተሰብና እናቴ ሰፕራይዝ እናደርግ ነው አሁን። አምራችሁን ሆኖ በቃ ወደዛ እንሄድ ማለት ነው። ሌላው ተራ አሁን አንዱ ለሶስት አይንሽን ልከፍተው ነው ማለት ነው። እሺ ቤተሰብ አሁን እንክፈታት። እናት የማን ቤት ነው? ያመጣሽ? ቤትሽ ነው። የኔ ቤቱ በፍጹም አይደለም። ምነው? ምን ተቀየረብሽ? ምን ተቀየረብሽ? አባ ጥሩ እንደዛ ነበር። ደሳሳ ጎጆ ነው ማቃተኝ። ያቺ ደሳሳው፣ አንቺ ደሳሳው እንጨት ይኸው እና ከዛ ደግሞ ወደዚህ በዚህ ተቀየረ። እዚህ ወደዚህ እንግባ። እኔ አላምንም። አታምኒም? እና እኔ ቤት ነው ወይ? እኔ አላምንም። ቤቱን አታይም? እኔ አላምንም። ቤቱን አላየሽም። ቤቱ ይሄ አንቺ፣ አይደለም መስታወቱ በበሩን አየሁት። ምልክቱ እንጂ አታውቂውም ለምን ጠፋሽ? ነው እንደዚህ አልነበረ። እና ቤተሰብ ብዙ የተቆራረጡ ችግኞች አሉ፣ ያለ ፕላን የተተከሉ የሆነ ጎጆ ብቻ። ብዙ የሚቀረው ነገር አለ ገና፤ ሽንት ቤት፣ ኩሽና፣ ምናምን ወዘተ ይሰራል። ግን እስከዚህ ሁሉ ቀን አንቺን እዛ የሰው ቤት ምናምን አላቆየሽም ብዬ ነው። አራት ቀን ውስጥ እንደዚህ ተለወጠ። ብስሚላህ ረህማን ረሂም

ህይወትሽ ይለወጥ፣ አሜን። በአዲስ አሜን፣ መወለድሽ አዲስ አሜን፣ ማግኘትሽ አዲስ አሜን። ቢስሚላህ ረህማን ያገኘሽ ተገኘት የሚለውን በራሱ አጃ ይግባ፣ አሜን። ቢስሚላህ መገኘት አንቺ ሁሌ ይሁን፣ አሜን። ማግኘት ሁሌ ስራሽ ይሁን፣ አሜን። ያ ረቢ አትጪ አንቺ፣ አሜን። ዱንያ በግርሽ ስር አሜን። አንቺ ሁሌ ለእናት ለፍ ያለሽ፣ አላህ ደግሞ ላንቺ ወኪል ወዳጅ ያውጣለሽ፣ አሜን። ጀዛሽን በልጆችሽ አግኚ፣ አሜን። እኔ መክፈል አልችልም፣ ያ ረቢ፣ አንድ አላህ ይክፈልልኝ፣ አሜን። ያ ረቢ አንድ ተወክሉንላት አታልቅሽ፣ አታልቅሽ ነው፣ አታልቅሽ። በቃ እኔ አሁን ይቅርታ፣ ይቅርታሽ ስለሁሉም ነገር እሺ። ለአንቺ ብዬ ነው ትቼሽ ሄድኩኝ እንጂ አስቀይመሽኝ፣ አስደብረሽኝ ምናምን አይደለም። አታልቅሽ

የኔ እናት ይቅርታሽ። እኔ አሁን ሂክማ አጠበችልሽ። አሚን ሙሉ ይኸው ነኝ እኮ ሎሚ ቦታ እኮ ሙሉ አሚን። ያው ቲማቲምም አለን ቤተሰብ እንደምታዩት እና ጊድዋ ላይ ፓፓይ ምናምን አለ፣ አቦካዶ አለ ያ ሙሉ ማለት ነው። አሁንም ይቀረዋል እና ቤተሰብ ቀለም ምናምን ምናምን ወዘተ። ኮርኒ ሲቀጥል ደግሞ ሽንት ቤቱን እና ኩሽናውን ምናምን፣ የፍየል ቤት ብዙ የሚቀረው ነገር አለ። ለአሁኑ ግን ሰርፕራይዝሽ። እናቴ በጣም ነው የምወድሽ። አመት ቆይለኝ፣ ኑሪለኝ፣ እድሜ ሲርዘምለኝ።